እንዴት አመሻችሁ፣ እንዴት ከረማችሁልኝ እያልኩኝ ዛሬም በአንድ መጽሐፍ ከቆንጆዬ መጽሐፍ ጋር ለጥቆማ መጥቻለሁኝ። ታዲያ ወደዚህ መጽሐፌ ከመግባቴ በፊት እናንተም ይህንን ቪዲዮ ላይክ በማድረግ እንድጀምሩ፣ እነዚያውም ቤተሰቦች ያልሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ስል በአክብሮት እጠይቃለሁኝ። ይዤላችሁ የመጣሁት መጽሐፍ ደቦ የተሰኘ ድንቅ መጽሐፍ ነው። ይህ መጽሐፍ የስልሳ ደራሲያንን ስራዎች ያካተተ ነው። እነዚህ ደራሲያን አንጋፋ የሆኑ ወጣቶች፣ በህይወት ያሉ፣ በህይወት የሌሉ፣ የምናቃቸው ብዙም በስራዎቻቸው የማናቃቸው ስራዎችን አንድ ላይ አጠራቅሞ የያዘ መጽሐፍ ነው። እናም ታዲያ ይህንን ቆንጆ መጽሐፍ ቅጽ አንድ ብሎ ያዘጋጀልን ዶክተር እንዳለጌታ ከበደ ነው። ዶክተር እንዳለጌታን ከበደን በተለያዩ ስራዎቹ እናውቀዋለን። ከነዛም ውስጥ አንዱ ይህ በጄ ላይ የሚታየው ደቦ የተሰኘው መጽሐፍ ነው። ይህ መጽሐፍ ስልሳ ደራሲያኖች የያዙት ድንቅ ድንቅ ድንቅ ድንቅ ታሪኮችን አጠናቅሮ የያዘ ነው። በተለያዩ መንገዶች ሁኔታዎች ማለት ነውና ይህንን መጽሐፍ እንዲያዘጋጅ ያደረገው የተለያዩ የራሱ የሆኑ ምክንያቶች አሉት። እነሱንም በዚህ ላይ አስፍሮልናል። ግን ስለ መጽሐፉ እሱ ራሱ ያለውን ቀንጨባ አድርጌ ላንብ ብላችሁ ከራሱ መግቢያ ማለት ነው። አንደኛ ዘመን ተሻግረው ጥበቡን ዘመኑንና የጻፊያውን መንፈስ መግለጽ የሚችሉ አንዳንድ ድርሰቶች እንደ ዘበት ተበታት ነው እንዳይቀሩ የመዘንጋት እጣ እንዳይገጥማቸው ለመታደግ ድርሰቶቹ ከዚህ ቀደም በጋዜጣ ወይም መጽሔት የተነበቡ ሆነው በየትኛውም መገናኛ ብዙኃን ያልቀረቡ ሊሆኑ ይችላሉ። ሁለተኛ፣ ከዚህ ቀደም በልጨኛ ስራዎቻቸው የሚታወቁ ሆነ በተቃራኒው ደግሞ ከአንባቢያን ጋር በቅጦ ያልተዋወቁ ጻፍት በአንድ መድበል ተካተው እርስ በርስ እንዲናበቡ እና እንዲነበቡ ለማድረግ። ሶስተኛ፣ አንባቢው በድርሰት አማካይነት የተለያዩ የሀሳብ ዓለማትን ብቻ ሳይሆን ልዩ ልዩ የአጻጻፍ መንገዶችን እንዲመለከት፣ እንዲያውቅ፣ እንዲጠይቅ እና እንዲዝናና ለማገዝ ነው። በነገራችን ላይ በዚህ መድብል የተካተቱ ስብስቦች የተጻፉበት ዘመን የመቶ አመታት እድሜን ይሸፍናል። ማለትም ድርሰቶቹ ከ1910 እስከ 2010 ዓ.ም ድረስ ባሉ አመታት ውስጥ የተጻፉ ናቸው። ድርሰቶቹ በእነዚህ አመታት ለንባብ ይውቁ እንጂ የሚተረኩት ዘመን ግን ሰፊ ነው። የሚተርኩት ዘመን ግን ሰፊ ነው። አንዳንዶቹ ወደ ኋላ ይመለሳሉ። አንዳንዶቹ የነበሩበትን ዘመን ይገልጻሉ። አንዳንዶቹ የወደፊቱንም ለመተንበይ ይሞክራሉ። አንዳንዶቹ ደግሞ መቼም የትም ዘመን አይሽራቸውም። ይሄ ድምዳሜ ወደ ውስጥ ስትገቡ የምታዩት ይሆናል። የተሳታፊዎቹ የእድሜ ክልልም በሕይወት ካሉት ከሀያዎቹ አጋማሽ እስከ ሰማንያዎቹ መጀመሪያ ያሉ ናቸው ይለናል እና ቀደም ብዬ እንዳልኩትም የተለያዩ ሰዎችን ስራ የያዘ ነው እና በዚህ ውስጥ እኔ ብዙ ነገሮችን አግኝቻለሁ፣ ተምሬያለሁ። የሆነ የሚጣፍጥ ነገር አለው። ማለት አሁን የአንድ ሰው ድርሰትን አንድ መጽሐፍን ስታነቡ፣ ለምሳሌ የራሱ የዶክተር እንዳለጌታን ሙሉ መጽሐፉን ስታነቡ፣ የእሱን እሳቤዎች እና የእሱን ስራዎች በዛ በጻፈበት በሚያጠነጥንበት ሁኔታ ውስጥ ነው እያነበባችሁ እራሳችሁን የምታዘልቁት። ይሄ ግን የተለያዩ ሰዎች አስተሳሰብን፣ አመለካከትን ብዙ እይታቸውን በአንድ መጽሐፍ ውስጥ ተጠራቅሞ እንደ ማግኘት ነው። በአንዳንድ ክፍሎች ውስጥ ማለት ነው ያስቀመጣቸው፣ ለሁሉም አንዳንድ ክፍል ሰጥቶ። መጽሐፉ አምስት መቶ አስራ ስድስት ገጽን ይዞ የሚገኝ ነው። ታዲያ መጽሐፉን ስታነቡት በፍጹም መሰልቸት ምናምን አይሰማችሁም። ለምን ብትሉ ቀደም ብዬ እንዳልኩት የተለያዩ አይነት ሁኔታዎችን ስራዎችን የያዘ ስለሆነ፣ ማለት ነው እና አንዳንዶቹን እንዴት እስከዛሬ አላውቃቸውም የሚል ስሜት ይጠናወታቸዋል ስታነቡት እም እንደዚ አይነት ስሜት ስለተሰማኝ ማለት ነው። የምናውቃቸውም አንጋፋ የሆኑ ደራሲዎች አሉ። እንደዛም ደግሞ ፈጽሞ እንደዚ አይነት ጸሐፊ የሚባሉ ሰዎች መኖራቸውን እንኳን ማወቅ የማንችልበት ሁኔታ አለ እና የተለያዩ ስራዎቻቸውን ራሱ ፈልጋችሁ እንድታነቡ ደግሞ የሚያደርግም ነው። እሱም እንዳለው የአንዳንዶች ስራ በሌላ በድርሰት አለም ውስጥ በጣም የሚታወቁ ምናምን አይደሉም እና ለዛ፣ ይህንን ቅምሻ ይሄንን ቅንጭብ ያለ የስነ ጽሁፍ ብቃታቸውን ስታዩ፣ ኧረ የእነዚህን ሰዎች መጽሐፍማ ፈላልጌ ካለበት ገብቼ ፈልጌ አምጥቼ ማንበብ አለብኝ ብላችሁ እንድታስቡ ያደርጋቸዋል እና በአጭሩ የብዙ ደራሲዎችን ስልሳ ጸሐፊ ማለት በጣም ትልቅ ነገር ነው እና የስልሳ ደራሲዎችን ስራ የያዘ በመሆኑ እነዛን ስራዎች ፈልጋችሁ እንድታነቡ፣ ሌሎች ሰፋ ብለው እነሱን ብቻ የሚገልጽ የእነሱን ብቻ ስራ የያዙ መጽሐፎችን ፈልጋችሁ እንድታነቡ መንደርደሪያ እና ቆንጆ ቅምሻ የሚሆን ነገር ነው ያሰናዳው። እና ይሄ በጣም ትልቅ ነገር ነው ምክንያቱም በጋዜጣ ላይ የነበሩ ከዚህ በፊት በረጅም ዓመታት ውስጥ ያለፉ ሰዎች ስራዎቻቸውን በጋዜጣ ላይ አስቀምጠው ግን እንደዚህ በክብር ተከትቦ ቆንጆ ሆኖ ተቀምጦ ለትውልድ ትውልድ እንዲተላለፍ ማድረግ ቀላል ነገር አደለም እና ለዚህም ስራው ዶክተር እንዳለ ጌታ ከበደን በእናንተ ስም እጅግ በጣም ላመሰግነው እወዳለሁ ደጋግሜ ያመሰግንሃለው ስለዚህ እኔም ይህንን አምስት መቶ አስራ ስድስት ገጽ የያዘውን መጽሐፍ አንድ ሁለቷን በጣም የመሰጠኝን በእርግጥ ሁሉም ይመስጣል፣ ከነዛ ውስጥ ግን ለእናንተ እንደ ጥያቄም እያነበብኩላችሁም በሀሳብ አይምሯችሁን በደንብ ተቆጣጥሮ እናንተም የራሳችሁን ምላሽ እንድትሰጡ ያደርጋል የምለውን ከፍልስፍናዊ ዘውግ ውስጥ አንዷን መርጬ ላነብላችሁ እወዳለሁ። አብራችሁኝ ስላላችሁ በድጋሚ አመሰግናለሁ። ወደ ንባቡ ልሂድ። የሴትነት ጸጋ የተሰኘው መላኩ ይርዳው የጻፈውን እንደሚከተለው አነባለሁኝ። የወንዶች ዘንድ ግንባር ቀደም በወንዶች ዘንድ ግንባር ቀደሙ የሴት ልጅ ጥፋት ተብሎ የሚነገረው ሔዋን ያችን የእውቀት ፍሬ በልታ እንደማንም አዳምንም ማብላቷን ነው። እኔ በዚህ የሔዋን ድርጊት ውስጥ አያሌ የተዛነፉ ትርጓሜዎችንና ፍረጃዎች ይታዩኛል። መጀመሪያ ለፈጸሙት ጥፋት ኃላፊነት ለመውሰድ ያለመፈለግ ልማድ ገዢ የሆነበት ተጠያቂነት የመጠየፍ ስነ ልቦናን የተንሰራፋበት ዓለም ቡቃያዎች እንደመሆናችን እውነታውን እንሸሻለን እንጂ በእጸ በለሱ መዘዝ እጹን የበላው አዳም እያለ ያቀበለችው ሔዋን ልትወቀስ የምትችልበት አግባብ ሊኖር ባልተገባ ነበር። ፍሬውን ያበላችው ራሷ ከበላች በኋላ በመሆኑ ቢያንስ ድርጊቷ እሱን ይጎደዋል ብላ ያደረገችው እንዳልሆነ የሚረጋገጥ ነው። ሁለተኛው የሚያቃጭልብኝ ጥያቄ ፈጣሪ ሰውን ዛሬ ያለውን አይነት ፍጡር ማድረግ ሲችል አይ። አይኑም ህሊናውም እንደታወረ ዝንታለም ጫካ ውስጥ ፍራፍሬ ለቅሞ እየበላ ይኖር ዘንድ እንደምን መረጠ የሚለው ነው። እጸ በለሷን ከመብላታቸው በፊት የነበሩት አዳምና ሔዋን ግብራቸው የሚያሳየን ከዛሬዎቹ የዱር አራዊት ያነሱ እንደነበሩ ነው። የዱር አራዊቶች ያሉ ራሳቸውን ከጠላት ይከላከላሉ። ሔዋን ሊፈትናትና ሊያጠቃት የመጣውን ሴጣን ሰለባ የሆነችው ራሷን ከጠላት የመከላከም የመከላከል አቅም ስላልነበራት ነው። ማየት አለመቻላቸው ሌላው የሚያሳንሳቸው እንከን ነው። ፈጣሪ በአምሳያው የፈጠረውን ሰው በዚህ ደረጃ ኖሮ እንዲያልፍ በማሰቡ እኛ አእምሮ ውስጥ ከተሳለው በርኅራኄ የተቃኘ አምላካዊ ምስል የተለየ ነው። በእርግጥ የአምላክን ታላቅነት ስለምረዳና ከእርሱ ቸርነት፣ ይቅርባይነት አንጻር የእኛ ኃጢአት ኢምንት በመሆኑ እንዲሁም አምላክ ለሰው ልጆች እንዳባት ስለሆነ የቱንም ያህል ግብራችንም ቢከፋ ልጆቹን ለማቃጠል እሳት ያነዳል። አምላካዊ ባህሪው እንዲህ አይነት እርሱን የማይጠቅም ተግባር እንዲያደርግ ይፈቅድለታል ብዬ ስለማላምን፣ ሲኦል ገሃነም የሚባል ነገር እንደማይኖር እርግጠኛ ነኝ እንጂ እውነት አምላክ ምድር ላይ ኃጢአት ሰርቷል ብሎ ሰውን እንደ ሺሻ እቃ በእሳት የሚያጋይ ከሆነ በእርግጥም ጭካኔ ነው። አምላክ ወዶና ፈቅዶ የፈጠረውን ውብ የእጁ ስራን በዚህ መልኩ የሚቀጣ ከሆነ ከእርሱ በተቃራኒ ካለው ኃይል በምን ምታት ለመለየት ይቻለናል። እናም ፈጣሪ ሀጣንም በዚህ መልኩ ቀጥቶ የሚገኝ ሂሳብ አስልቶ ዳግም የሚጸጸትበት ሽንቁር ያበጃል ብዬ አላስብም። ሶስተኛው ሔዋን ያንን የእውቀት ፍሬ ባትበላው አዳምን ባታበላው ኖሮ እሱማ ያን ያጎረሰችው ጣፍጦት ነው መሰል ዛሬም ምግብ ሰርቶ አይበላም። እርሷ አሰናድታ እስክታጎርሰው አፉን ከፍቶ ይጠብቃታል። ፍጻሜው ምን ይሆን ነበር ብለን ስንጠይቅ ዝንታለም ዓይኑንና ኅሊናውን እንደታወረ ገነት ውስጥ ፍራፍሬ ለቅሞ እየበላ ይኖር ነበር ነው መልሱ። ሔዋን ያንን በለስ በልታ ስላበላችው ግን የዛሬውን ታላቅ ማንነት ከጥረ ግረ ብላ ጋር ተጎናጽፋ ተጎናጸፈ። ታዲያ ሔዋን ለዚህ ታላቅ ውለታዋ ብቻ አዳም ዝንታለም ከግሯ ስር ሆኖ እጅ ቢነሳት ቢንከባከቢያት ቢያከብራት መሻቷን ቢፈጸምላት ያንሳት እንደሆን እንጂ ይበዛባታልን? ማን ይሞት ጥረ ግረ ብላ በዚያ ጽልመት ከእንስሳ በታች በወረደ ማንነ ከመኖር ጋር ይስተካከላል። ስለዚህ ሔዋን እጸ በለሱን በልታ አዳምን በማብላቷ አዳም ፍራፍሬውን ለቅሞ ከመብላት ወጥቶ ዛሬ ላይ የደረሰበት የተሻለ የሰውነት ደረጃ ጋር እንዲደርስ ምክንያት ሆናለችና ልትወቀስ ሳይሆን ልትወደስ ነው የሚገባት። ብቀጥለው ደስ ይለኛል እችን ክፍል ብጨርሳት ማለት ነው። ሴትነት በራሱ ጥበብ፣ ብልሃት፣ ልዕልና፣ ፍቅር አይደል? ሔዋን ሚናዋን ጥንት የፈጸመችው ገድል ላይ ሳትገታ በሌላ ዘመን ሌላ ከሰው ልጅ አእምሮ በላይ የሆነ ገድል ፈጸመች። የሰው ልጅ ግቡ በከፋ ጊዜ፣ ከፈጣሪው በተኳረፈ ወቅት በታላቅ ልዕልና በድንቅ ቅድስና አምላኳን ፈጣሪዋን በማህፀን አኑራ ወልዳ ዓለምን በምህረት ዋጀች። ይቺ ናት ሴት ማለት። ከታላላቅ ገድሎች ፊት ያለች አያሌ የሰው ልጅን ታሪክ የቀየሩ ክስተቶችን በስሟ የጻፈች የዛሬው አዳም እውነተኛ ቁመና ያነሰ መስሎ ስለሚሰማው ይመስለኛል አይኑን በጨዋጥቦ ራሱን ማታለል ያዘ። አፈር ግፈ ላብህን አንጠፍጥፈ ሴትን ተንከባከብ አንዳች ክፉ እንዳይዘውራት ጠብቃት ተብሎ የተሰጠውን ተልዕኮ መወጣቱን እንደ በላይነት ቆጠረውና የሴትን ክብር ገፎ ገመናውን ነውሩን ያለብስ ገባ። አዎ አለም የምትመራው በወንዶች ነው። በሳይንሱና በፈጠራው ዘርፍ ወንዶች ከሴቶች የተሻለ ድርሻ አላቸው። በአጠቃላይ አለማችን ዛሬ ላይ ያላትን ቁሳዊ ሀብት እንድታፈራና ለኑሮ ይበልጥ ምቹ እንድትሆን በትጋት ሂደት ውስጥ ወንዶች ከሴቶች የላቀ ሚና ኑሯቸው ይሆናል። ግና ይህ ሁሉ ወደ ምድር ሲወርድ የተሰጠው የግረ ጥረ ብላ ምድርን ለሴት እንዲመች አድርግ ተልእኮ አንድ አካል እንጂ የበላይነት መገለጫ አይደለም። ወንድ ይህንን እርግማንም ሆነ ምርቃት ተልኮን ከመወጣት ያለፈ አንዳች የጨመረው ነገር የለም። ፕሬዝዳንት መሆን አሊያም የአምፖልና ስልክ መፈሰፍ ስራ ነው፣ ዘርፉ ከማረስ አንዳች የሚለየው ነገር የለም። ሀገር የሚመራውም ከመብላትና ሴትን ከማብላት ተልኮ ውልፍት አላለም። እያደረገ ያለውም ይህንኑ ነው። ሔዋን ጥረሽ ግረሽ ቢ ስላልተባለች አዳም ሰርቶ ይብላ ሲባል አንቺንም ያብላ መሆኑ ግልጽ ነው። ወንድ በልማቱ ላይ የተሻለ ድርሻ ኖሮትም ከሆነ ዓለም ላይ ለሚደርሱ ጥፋቶች ሁሉ ብቸኛ ተዋናይ ነው። ምድር ላይ የተከሰቱት መጠላለፎች፣ መቆላለፎች ቀያሽ ቀዳሾች ወንዶች ናቸው። ሴት ልጅ የተሰማራችበት ስፍራ ሁሉ ሰላም ነው። የተሰጣትን ኃላፊነት በአግባቡ በመወጣት እንዲሁ የህግና የስርዓት ፅንሰ ሀሳብ በመረዳት ሴት ከወንድ ትልቃለች። በንቃትም ቢሆን በሁሉም መካከል ብዙ ልዩነት አለ። ሴት ወንድ ልቆ ሴት ወንድ ልቆ ተገኝቶባቸው ተብሎ በታሰቡት የስራ ዘርፎች ላይ ቀዳሚ አለያም እኩል ተዋናይ ያልሆነችው ለመብላት ሲባል መጋር መጣር አስፈላጊ መስሎ ስለማይታየትም ሊሆን ይችላል። ግሮ ጥሮ መብላት ተልኳ አይደለም እንጂ ተልኳ ቢሆን እንኳን ሰው ማሰራት እየቻለ እራሱ እንዲሰራ የሚገደዱበት አግባብ የለም። ይህ ሁሉ ሆኖም ማሳካት የምትፈልገውን ውጥን በማሳካት የምትሻውን በማግኘት የምታልመውን ህይወት በመኖር ሴት ከወንድ በተሻለ ስኬታማ ናት። ይታደሉታል እንጂ አይታገሉትም የሚባለው ይህንን አይደል? ሴት ልጅ ቅኔ ናት። እስከ ዛሬ ከተባለላት ከተጻፈላት፣ ከተዜመላት በላይ የገዘፈች ረቂቅ ፍጥረት ነች። እስከ ዛሬ ከያንያን ስለ ሴት የተራቀቁት የተጠበቡት ሁሉ እኔ ለማውቃት ሴት የሚመጥኑ መስሎ አይታዩኝም። ደግሞ በጉልህ እንደምናየው ጠቢባን ሴት ሲገለጹ የሚያተኩሩ ስለ ውበቷ ከውበትም ስለ አይን፣ ከንፈር፣ ጸጉር፣ ዳሌ እንጂ ስለ ረቂቅነቷ ስለ ቅኔነቷ አይደለም። ውጫዊ ውበት ትልቅ ጸጋ መሆኑ እና ገበያ ላይ ያለው ተፈላጊነት ጥያቄ ውስጥ የሚገባ ባይሆንም ውጫዊ ውበት ራሱን ችሎ መቆም አይችልም። በውስጣዊ ማንነት ካልታገዘ ስንኩል ነው፣ ጥላ ነው። የሴትነት ጸጋው ብዙ ነው እና የሴትነት ትክክለኛ ማንነት መርምረን አጥንተን የደረስንበት ውስጠ ስሪቷ የተረዳ ነው አይመስለኝም። ሴቶች ስለ ራሳቸው መተረክ ስላልወደዱና ወንዶች ደግሞ እነሱን ከራሳችን ስሜት የግንዛቤ አድማስ አንጻር ስለምንረዳቸው ይመስለኛል። ጥበብ ትክክለኛ ቁመናቸውን ልታሳየን ያልቻለችው ከታላቅነቷ ከብልልነቷ ከረቀቂነቷ ከመግዛት አቅሟ ከርኅራያዋ ከሰላማዊነቷ ከሌሎችም አያሌ በረከቶቹ አንጻር ለሴት ልጅ የተደረገላት የተነገረላት እና የሆነላት ሁሉ ያንስብኛል። የበላይነቱ ቀልድ ይቅር እና ወንድ ከሴት ልጅ እኩል መባሉ ሳይገባው የተጎናጸፈው አክሊል ነው። ወንድ ወንድ የበላይኔ ከሚለው ውዥንብር ተላቆ ከሴት እኩል ነ ተብሎ የተቸረውን እውቅና በክብር ተቀብሎ ሴትን የመንከባከብ ለሴት ልጅ ምቹ ዓለም ለመፍጠር የጥንት የጠዋት ግብሩ ላይ ሊያተኩርን የሚያምርበት የወንድ ልጅ ትልቁ ክብር ለዓለም ካበረከታቸው አያሌ በጎ ነገሮች ይልቅ ከነ ጉድለቱ ከነ ጉድፉ በሴት ልጅ መመረጡና መፈለጉ ነው ይላል። ጠጠር ያለ ሐሳቤን ቢይዝም፣ ያው ሁሉም የራሱ የሆነ አመለካከት አለው እና እናንተ አሁን ባነበብኩት መጽሐፉንም ገዝታችሁ ድጋሚ አንብቡትና በዚህ አመለካከት ዙሪያ ምን አይነት ምልከታ እንደሚኖራችሁ እንግዲህ ከራሳችሁ ጋር ተነጋገሩበት። እኔም በውስጤ ከዚህ ጽሑፍ ከዚህ መጣጥፍ የያዝኩት ያስገባሁት ነገር አለኝ። እናንተም እንደምታኖሩ አልጠራጠርም። እናም ታዲያ ይህ መጽሐፍ እንደዚህ አይነት የመሳሰሉትን የተለያዩ ዘውጎችን ግጥም፣ ስነ ግጥሞች አሉት፣ ፍልስፍናዊ ዘውግ አሉት ልቦለድ አለው አጫጭር እንደዚሁ ታሪኮች አሉት፣ ወጎች አሉት እና እንደነዚህ አይነት ደግሞ የግል ሀሳቦችን በድርሰት በስነ ጽሑፍ መልክ የተቀመጠ ሁኔታዎች አሉት። ቀደም ብዬ እንዳልኩት የስልሳ ደራሲያን ስራዎችን በደንብ አድርጎ እየያዘ ነው እና ስራዎቹም ደግሞ በጣም የተመራረጡ በጣም የሚጣፍጡ ደስ የሚሉ አንዳንዶቹን ስታነቧቸው እንደውም ምን አለ ሰፋ ብለው እንደ መጽሐፍ በቀረቡ የምትሏቸው ስራዎች እዚህ ውስጥ አሉ። ማለት ባያልቁ ብላችሁ የምትዋጓቸው አሁን ይሄ ያነበኩትን ያሁን የአንድ ሰው ስራን አንብቤ ጨረስኩላችሁ እዚሁ ማለት ነው እና ከራሳችሁ ጋር በሀሳብ ትፋጫላችሁ። ይሄ ነገር እኮ እንደዚህ እንደዚህ ቢሆን እንደዚህ ቢሰፋ እንደዚህ ቢደረግ እያላችሁ ታወሩበታላችሁ፣ ትነጋገሩበታላችሁ እና የብዙ ደራሲያኖች ስራም ስለሆነም ብዙ ነገሮችን ነው የምታውቁት። አንድ ነገር ብቻ አይደለም የምታውቁት። ቀደም ብዬም ብያዋለው ስለ ብዙ ነገሮች ነው በዚህ መጽሐፍ ውስጥ የምታገኙት። ታዲያ ይሄ መጽሐፍ ላይ ካገኘሁት ደግሞ እኔ ያው መጽሐፍን መጠቆም አይደለ ስራዬ። የምጠቁመው ደግሞ ለምንድን ነው እንድታነቡልኝ እንደዛውም ደግሞ ላላነበቡ ሰዎችም እንድትጋብዙ ስጦታ እንድትሰጡ በተለያዩ ቦታዎች ላይ መጽሐፍን ይዛችሁ ስጦታ ስትሄዱ፣ ኮራ ብላችሁ ደፈር ብላችሁ በልደት ቦታ አራስ ጥየቃ ስትሄዱ ልታደርጉት የሚገባ ነገር ነው። አንድ አራስ ብዙ ጊዜዋን የምታሳልፍበት ነገር የላትም። ያው ቢዚ ብትሆንም ከአዲሱ ልጇ ጋር ምናምን ከሁኔታው ጋር ጊዜ ባይኖራት ግን እንደዛውም ደግሞ የሚደብሩ ወቅቶችንም ጊዜያቶችንም አብራ በዛን ወቅት ላይ ተሳልፋለች። ስለዚህ ለምትወዷት ጓደኛችሁ አራስ ጥሪ ስትሄዱ ራሱ መጽሐፍ ገዝታችሁ ሄዱ። ለልጆች ልደት ተጠፍታችሁ ስትሄዱ እዛ ከምትሰጡት ስጦታ ጋር አንድ መጽሐፍ ቀላቅራችሁ ስጡ እና ዋጋ እንዲኖረው ያደርጋል ያ ነገር ማለት ነው። እናንተም እንደዛውም ለራሳችሁ ስጦታ ስጡ ግዙ። በተለይ መጽሐፍን በደንብ ለራሳችሁ ግዙ። በጣም ነው የምታተርፉበት ለውስጣችሁ እንዲሁ ለተለያዩ ጊዜያቶች ላይ ጉዞ ስታደርጉ አንዳንድ ሰው አሁን በቀን ውስጥ ትራንስፖርት ላይ ወደ ስራ ሲሄድና ሲመጣ ራሱ ብዙ ሰዓት ይፈጃል እና የዛ ሰዓት ላይ ቢያንስ ሀያ ደቂቃ እንኳን ትራንስፖርት ውስጥ የምታሳልፉ ከሆነ መጽሐፍን ማንበብ ልምዳችሁ ልታደርጉት ይገባል። በዛች ሀያ ደቂቃ ውስጥ ሶስት አራት አምስት ገጽ ታነባላችሁ። ይህንን እንግዲህ ባላችሁ ጉዞ ውስጥ ሁሉ በደርሶ መልስ አስቡት እና ዝም ብላችሁ ስልካችሁን እየነካካችሁ ምናምን ብቻ ከምትሄዱ አንድ መጽሐፍ ይዛችሁ ብትንቀሳቀሱ ብዙ ነገርን ስለምታውቁበት ማለት ነው። እና እኔ ስለማንበብ በዚህን ያህል ደረጃ የምመሰክረው፣ የማውራው ካገኘሁት ጥቅም አንጻር ነው። እና እዚህም መጽሐፍ ላይ ከዛ ጋር በተያያዘ አንድ ጽሑፍ አለን። ለመጨረሻ እሷን አንብቼ የላችሁ አበቃለሁኝ። ይሄ ደግሞ ንባብ እና አንባቢ የተሰኘ ተሾመ ብርሃኑ ከማል ከጻፈ ውስጥ ማለት ነው። የተወሰነውን አነብላቸዋለሁ። በዛ ውስጥ ያካተተው ማለት ነው። በዚህ ፈጣንና ውብ የንባብ መንኮራኩር ተሳፍረን የትምህርት ዓለምን ስንጎበኝ በራሳቸው ጥረት የፍልስፍናና የፈጠራ አባቶች የሆኑትን ላፍታ ጎራ ብለን እናያቸዋለን። ከሞቱ ከብዙ ዓመታት በኋላ እናናግራቸዋለን። መጽሐፎች በጉጉት ይጠብቁ የነበሩ እኛንም መሆንንም ያኔ እናስታውሳለን። ያሳለፉትን ችግር ሲናገሩ እናዝናለን። በከፍተኛ ጥረትና ጽናት ዓላማቸውን ሲያሳኩ እንደሰታለን። ዘዴውን ሲነግሩን እንጠበባለን። ጸሐፊና ሀያሲ ለአንባቢ የሚበጁ ስብስብ ንባቦች በሚል ርዕስ በጻፉት መጽሐፍ ውስጥ ማንበብና መጻፍ የአንድ ሂደት ሁለት ገጽታዎች ናቸው ይሉናል። ሀሪሾ ብቃት ያለውን ጽሑፍ ስትጽፍ ሀሳብህን እና ስሜትህን ለሌሎች ማካፈል ለማስተላለፍ ስትችል፣ ስታነብ የሌሎችን ሀሳብ እና ስሜት ትቀበላለ። መጽሐፍን ማንበብ የማይነጣጠሉ በመሆናቸው ለመጽሐፍ የሚፈልግ ሁሉ ማንበብን መማር ይኖርበታል በማለት ተነባቢ ጽሑፍ እንዲኖር አንባቢ አንባቢ እንዲኖር አስነባቢ ጸሐፊ መኖር እንዳለበት ይገልጻሉ። አሜሪካዊ የየል ዩኒቨርሲቲ ፕሬዝዳንት የነበሩት ዶክተር ዌትኔይ ዌልድ ደግሞ ስለ ንባብ ተጠቃሚነት ሲገልጹ የሀገራችን እውቅ መሪዎች አንድም ከፍተኛ አንድም ከፍተኛ አንባቢዎች ስለሆኑ ታላላቅ ሰዎች ሆኑ፣ ወይም ታላላቅ ሰዎች የሆኑት ከፍተኛ አንባቢዎች ስለነበሩ ነው ሲሉ ይገልጿቸዋል። የሌሎችን አላውቅም፣ እኔ ግን የምጠይቀው ነፃነት ወይም ሞት እንዲሰጠኝ ነው በማለት የጠየቀው ፓትሪክ ሄነሪ በ1736 1799 ምርጥ ቃላት ጽፎ የሚያስነብብ ብቻ ሳይሆን ጥሩ አንባቢ እንደነበር ከሕይወት ታሪክ ማህደሩ እንረዳለን። በዓለም የስነ ጽሁፍ መድረክ ታላቅ ከበሬታን ያገኘ ሩሳዊው ማክሲም ጎርኪ በ1868 በ1936 መናጢዳ ሆኖ በችግር ያደገ ቢሆንም ዝናን ያተረፈው እና ታላቅነትን ያገኘው እራሱን በራሱ በማስተማር በማንበብ ብቻ ነው። ሀያ አራት የሚሆኑ ኖቬሎችን፣ ብዙ አጫጭር ልቦለዶችን የጻፈው ፈረንሳዊ ባልዛክ፣ ሩሲያዊ ኡቅ ደራሲ እነዚህ ሁሉ ከጥሩ ደራሲነታቸው በተጨማሪ አንባቢነትም ጸጋቸው ነበር ይለናል። እንደ አይዛክ ኒውተን ያሉ ሳይንቲስቶች፣ እንደ ራፋኤል ያሉ ሰዓሊዎች፣ እንደ ሼክስፒር ያሉ ደራሲዎች ታላላቅ ሰዎች የሆኑት በግል ንባብ እና ምርምር ነው በማለት ይጠቅሳሉ። አንባቢ በየትኛውም ቦታ ቢሆን እንግዳ አይሆንም፣ መቼ መናገር እንዳለበት እንደሌለበት ያውቃል፣ ያደምጣል፣ ይደመጣል በማለት በማንበብ ራስን ስለማነጽ ከጻፉት መሀል አንዱ የነበሩት እንግሊዛዊ የስነ ጽሑፍ ሰው ጆን ሄነሪ ይዘረዝራሉ ይላል። እናም ታዲያ በዚህኛው ክፍል ደግሞ የምታገኙት የተለያዩ እውቅና ያላቸው ሰዎች አለማችን ላይ ትላልቅ የሚባሉ በትላልቅ የትምህርት ተቋማት ውስጥ ሆነው ብቻ ሳይሆን እንዲሁ ራሳቸውን በማንበብ ምን ያህል እንዳበለጸጉ እና ምን ያህል እውቀታቸውን ከፍ እንዳደረጉ በማስረጃ እያጣቀሰ የሚያስቀምጥ ክፍልን ነው። አሁን ቀንጨብ አድርጌ ላነብላቸው የፈለኩት ማለት ነው። እውነት ነው። አንባቢዎች ከሰዎች ጋር ሲሆኑ ምን ማውራት እንዳለባቸው፣ በምን ሰዓት ማዳመጥ እንዳለባቸው፣ ከሚሰሙት ከሚነጋገሩት ንግግር ምንን ይዘው መሄድ እንዳለባቸው ጠንቅቀው ያውቃሉ። ማንበብ ብዙ ነገሮችን ከሚያስተምረው ማለት ማንበብ ሙሉ ሰው ያደርጋል ብቻ ብዬ የማልፈው ነገር አይደለም እና ከሚያስተምራቸው ብዙ ነገሮች አንዱ አዳማጭነትንም፣ ዝምተኝነትን፣ ትዕግስትን፣ ብልሃትን ከተጨማሪ እውቀቶቹ ባሻገር ያስተምራል ብዬ አምናለሁኝ። ስለዚህ እናንተም በቻላችሁት ሁሉ ለመጽሐፎች ፍቅር እንዲኖራችሁ እንድታነቡ ስል አሁንም የመጽሐፍ ጥቆማዬን እናገራለሁኝ። ደቦ የሚለውን ስልሳ ደራሲያኖች ስራዎቻቸውን የያዘውን ይህንን ድንቅ መጽሐፍ እየገዛቸው እንድታነቡ ለሌሎችም እንድትጋብዙ፣ እንድትሰጡ ስል እናገራለሁ። ፈጣሪ በነገራችሁ ላይ ሁሉ ይቅደምላችሁ። ይህንን ቪዲዮ ግን ለሌሎች ማካፈልን አትዘንጉ፣ እያልኩኝ እጠይቃቸዋለሁ። መልካም ጊዜ እርምሽት።